ነገሩ ከቆዳ ቀለምም በላይ ነው። እነሱ ነጭን የሚመለከቱበት መነጽር እዚህ ሊሆን ከሚችለው በላይ ለመሆኑም የሁለቱ መሪዎች ግንኙነት አመላካሽ ነው። የደቡብ አፍሪካው ፕሬዚዳንት በአሜሪካ ቆይታቸው ብዙ የተባለለትን ግንኙነት ከሀገሪቷቻቸው ጋር አድርገዋል። እናም ከሄዱበት ጉዳይ በላይ የቆዳ ቀለም የመሪዎችን ግንኙነት አንግሶ ታምሽቷል። ሁለቱ መሪዎች ያደረጉት ውይይትም በአንድ መልኩ የዩክሬኑን ፕሬዚዳንት ዘለንስኪ የነጩ ቤት ቆይታን በጥቂቱ ያስታወሰ ሆኖም ተመልክተናል። ትራምፕ ነጭ በሀገራቸው በልዩነት ይገደላል ሲሉ በዚያች አፍሪካዊት ሀገር የነጭ የመሬት የኤርትራ ባለቤትነት ጉዳይ እጅጉን ያነሰባቸው ነው የሚመስሉት ስለወሰዷቸው ነጭ አፍሪካውያን ጉዳይም ከሳቸው በላይ ብዙም ፖለቲካ የተረዳ የለም። አሁን በትራምፕ አስተዳደር የደቡብ አፍሪካ ጥቁርነትና ነጭነት ፖለቲካ የሚያሳስብ ላይሆን ይችላል። ነገር ግን የአፓርታይድ ጊዜ ማስታወሱ ለጥቁሮች የአደባባይ ምስጢር ነው። በደቡባዊቱ አፍሪካዊት ሀገር ያኔ በዘመናቸው የበዛውን የሀገሪቱ እርሻ መሬት በእነሱ እጅ ለመያዙ አሁን ያለውን የቆዳ ይዞታ መቃኘት ተገቢ ሊሆን ይችላል። ከአጠቃላዩ የዚያች ሀገር ዜጋ ሰባት ነጥብ ሶስት በመቶ ነጭ ነው። ታዲያ ይህ ቁጥር ከህዝብነት አንጻር አንጻር ይነስ እንጂ በይዞታና ሀብት ደረጃ ግን የሀገሪቱን ካዝና ዘዋሪ ነው። በከተሞች አርባ በመቶ የመሬት ባለቤትነት በእነሱ እጃለ ነው። በገጠር ደረጃ ደግሞ ይብሳል። ቁጥሩም ሰባ ሁለት በመቶ የሚታረሰው መሬት በቆዳቸው ነጭ የሆኑ ገበሬዎች ይዞታ ሲሆን፣ ጥቁሩ ሀያ በመቶ እንኳ አይሞላም። አስራ ዘጠኝ ሰላሳ እንደ አውሮፓያን አቆጣጠር በመቶ ሺህ ጥቁር ደቡብ አፍሪካዊ ከይዞታው እንዲፈናቀል ያደረገው ያ የመሬት ነጠቃ ዘመቻ ለዛሬው የሁለቱ መሪዎች ክርክር እንኳ የሚበቃ ጉዳይ አልነበረም። በጊዜው በጥቁሮች ላይ የተፈጠረው ግፍ እስከዛሬም ጠባሳው እንዳላለ ነገሩ ከሰባት እስከ አስራ ሶስት በመቶ ብቻ የደቡብ አፍሪካ የእርሻ መሬት ለጥቁሮች እንዲሰጥ ራሳቸው ያጸደቁት ሕግ ብዙዎችን ለስቃይ ዳርጎም ይገኛል። አሁን ትራምፕ በዚያ ደረጃ ጠበቃ ሊሆኑለት የቆሙት ጉዳይ ግን በእነሱ አረዳድ ነጭን የገፋ ነው። ያኔስ የሚለው ግን የብዙዎች ጥያቄ ነው። ዛሬ ይህን ሀሳብ የሚያጠናክርልን ደግሞ ጠበቃና ስለ ጥቁር መሬት ባለቤትነት ጉዳይ የሚጽፈው ቲምበካ ንኩታቢ ነው። እሱ ድሮና ዘንድሮ በሚል በገለጸው ንግግሩ ምንም አይነት የጥቁር የመሬት ባለቤትነት ይዞታ እንዳይኖር ተደርጎ በጠፋበት ሁኔታ ዛሬ ላይ ነጮች ተቃራኒ ሆኖ ቢቀርቡ የሚገርም አይደለም አይደለም ይላል። ራማፎዛም ቢሆኑ ከትራምፕ ጋር በነበራቸው ውይይት ያነሱት ተመሳሳዩን ነው። ዛሬ በስልጣን ደረጃ ከጎናቸው የቆሙ ነጮች እንዳሉ በማስታወስም የመሬት ማፈናቀሉና ግድያው ቢኖር ኖሮ አንዳችም ነጭ ሚኒስትር አጠገቢ አይገኝም ነበር አሉ። ይህ በትራምፕና ካቢኔያቸው የተገፋና ሌላ የግድያን ማስረጃ ወደ ማፈላለጉ የተገባበት አጋጣሚ ሆኖም ተመልክተናል። ትራምፕ ደቡብ አፍሪካውያንን መስማት አለባቸው። አሁን አብዛኛውን ካሉት ውስጥ ራሱ እንደ ጓደኛ የሚወዷቸው እንዳሉ አውቃለሁ እነሱንም ቢሆን ማናገር ይችላሉ። የመሬት ጉዳይን አስመልክቶ የተገደለ ወይም ጅምላ ግድያ ተፈጽሞ ቢሆን በቅርብ ያሉ ሶስት ሚኒስቴሮች አብረውኝ አይኖሩም ነበር፣ የግብርና ሚኒስትሩን ጨምሮ ማለት ነው። ስለሆነም ትራምፕ ጉዳዮቻቸውን ካለው ነባራዊ ሁኔታና እውነታ ጋር ነው መስማት ያለባቸው። ቢቢሲ በተባለው ልክ ነጭ ደቡብ አፍሪካውያን ጫና በዝቶባቸዋልን? ሲል በሚጠይቀው ዘገባው አሜሪካና ግዛቷ በስደተኛ መልክ በተቀበለቻቸው ነጭ አፍሪካውያን ታሪክ መ መነሻውን ያደርጋል። እስካሁን ዋሽንግተን ከ60 በላይ ነጭ ደቡብ አፍሪካ የቀለም ያላቸው ዜጎችን ተቀብላ ያስጠለለች ሲሆን በሚቀጥሉት ቀናትም ተመሳሳይ ሁነቶች ሊኖሩ እንደሚችሉ ነው ትራምፕ ፍንጭ የሰጡት። አሁን ላይ በደቡብ አፍሪካ ከ25 ሚሊዮን በላይ ነጮች እንደሚኖሩ ጥናቶች ያመላክታሉ። እናም አራት በመቶ የቁጥር ስሌት ያላቸው እነሱ አሜሪካ ባሰበችው ልክ ትቀበላቸው ይሆን የሚለው ሌላ ጥያቄ ነው። ትራምፕ ግን በሌሊቱ የሁለቱ መሪዎች ግንኙነት የራማፎዛን አስተዳደር ለመኮንን ሌላ ማስረጃን ሚዲያዎች ፊት አስጥተዋል። ይህም የግድያና ማፈናቀል ሪፖርት ነው። ተመልከቱ። እነዚህ መረጃዎች ባለፉት ቀናት የተገኙ ናቸው። የሰዎችን ግድያ ያመለክታሉ። ሞት፣ ሞት፣ ሞት። ነጭ ደቡብ አፍሪካውያን በሀገሪቱ ባለው አሳሪ ሕግ ምክንያት ሀገሪቱን ለቀው እየወጡ ነው። እነዚህን መረጃዎች ስትመለከቱ ሊፈጠርባችሁ የሚችለው ነጭ ገበሬን ገሎ መሬቱን መቀማት ነው። ጁልየስ ማሊማ በሀገራቸው የፈጠሩት መነቃቃት አሁን በዚህ ግንኙነትና በአውሮፓውያን ብዙም ያልተወደደ እንቅስቃሴ ነው። ዛሬ ትራምፕ በማስረጃነት ይዘውት የቀረቡት የሞት ሪፖርትን ቢሆን የዚህ ፖለቲከኛ ደቡብ አፍሪካ የአንድ ሰሞን የጥቁር የመሬት ባለቤትነት እንቅስቃሴ መነሻ ነው። ከዚህ ቀደምም ትውልደ ደቡብ አፍሪካዊ ባለሀብት ኤለን መስክ ማሌማ የጀመረው እንቅስቃሴ ብዙ ተቀባይነት የሌለው ነው ማለቱ የሚታወስ ነው። ቦር ወይም ደግሞ በ1980ዎቹ የነበረን የጥቁር መገፋት ለመግለጽ ጥቅም ላይ የዋለ የጥቁር ደቡብ አፍሪካውያን መግባቢያ ሙዚቃ ነው። ታዲያ መስክ ይህን ቃል በመዋስ ያቀረበው ማሳያ ነጭ ገበሬን የመግደል ቅስቀሳ በማሌማ ተጀምሯል የሚል ነበር። አሁን ትራምፕ ከራማ ፎዛ ጋር ለነበራቸው ቆይታም ማስረጃ አድርገው አቅርበውታል። መስክ ሊገባው ያልፈለገው ግን ይህንኑ ቃል እንግሊዞች በዘጠናዎቹ አፍሪካዊ ቃል በማድረግ የገበሬዎች እንቅስቃሴ በሚል መጠቀማቸው ነው በማሌማ አስተዳደር ውስጥ የግብርና ሚኒስትር የሆኑት ነጩ ሰው ጆን ስቴናንሰን በሀገራቸው ሕገ ወጥነት የበዛ ቢሆንም መሬትና መሬትን የተመለከተ ግድያ ብሎም ማፈናቀል ግን እስካሁን በዜሮ ሊባዛ የሚችል እንደሆነ ነው ምስክርነት የሰጡት። ባለፈው ዓመት እንኳ ከመሬት ጋር በተገናኘ አስራ ሁለት ግድያዎች የተፈጸሙ ሲሆን፣ ብልጫ ያለው ሟች እዚህ ጋርም ቢሆን ጥቁር ዜጋው ነው። የትራምፕ ሰዎች ግን ጉዳዩን ገልብጠው አቀረቡት ይላል አልጀዚራ በዘገባው። እናም አሁን ሁለቱ መሪዎች በክቡ ቤተ መንግስት በነበራቸው ቆይታ ትራምፕ የተለመደውን የማሳጣት ፖለቲካ ለመድገም የጣሩበት ሆኖ ተገኝቷል። ሰባ ከመቶ የነጭ በላይነት ባለበት ሀገር ውስጥ እሳቸው ይዘውት የቀረቡት የሞት ማስረጃ ግን በብዙዎች ተቀባይነት የሌለው ተደርጎ ተወስዷል። ራማፎዛ ልክ እንደ ዘለንስኪ ምክራቸውና ተግባራቸው አፍሪካውያን በምዕራቡ ክፍል ያላቸውን ስምም ግልጽ ያደረገ ነበር። የቀለም ጉዳይ እነሱን ባይመለከታቸውም ግን ያገባቸዋል።